ምዕራፍ 21 በዳዊትም ዘመን ሦስት ዓመት ያህል ቀጥሎ ቀጥሎ ራብ ሆነ፤ ዳዊትም የእግዚአብሔርን ፊት ጠየቀ። እግዚአብሔርም የገባዖንን ሰዎች ስለ ገደለ በሳኦልና በቤቱ ላይ ደም አለበት አለ። ንጉሡም የገባዖንን ሰዎች ጠራ፤ የገባዖን ሰዎችም ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም፤ የእስራኤልም ልጆች ምለውላቸው ነበር፤ ሳኦል ግን ለእስራኤል ልጆችና ለይሁዳ ስለ ቀና ሊገድላቸው ወድዶ ነበር። ዳዊትም የገባዖንን ሰዎች የእግዚአብሔርን ርስት ትባርኩ ዘንድ ምን ላድርግላችሁ? ማስተስረያውስ ምንድር ነው አላቸው። የገባዖንን ሰዎችም በእኛና በሳውል ወይም በእኛና በቤቱ መካከል ያለው የብርና የወርቅ ነገር አይደለም፣ ከእስራኤልም ወገን እኛ የምንገድለው የለም አሉት። እርሱም የምትናገሩትን አድርግላችኋለሁ አለ። ንጉሥንም እኛን ካጠፋ በእስራኤልም ዳርቻ ሁሉ እንዳንቀመጥ መፍረሳችን ካሰበው ሰው ልጆች ሰባት ሰዎች አሳልፈ ስጠን ከእግዚአብሔርም በተመረጠው በሳውል አገር በጊብዓ ለእግዚአብሔር እንሰቅላቸዋለን አሉት። ንጉሡም እንሰጣችኋለን አለ። ንጉሡም በሳውል ልጅ በዮናታንና በዳዊት መካከል ስለ ነበረው ስለ እግዚአብሔር መሐላ የሳውንን ልጅ የዮናታንን ልጅ ሜንፊቦስቴን አዳነ። ንጉሡም ለሳውል የወለዳቸውን የኢዮሄልን ልጅ የሪጽፋን ሁለቱ ልጆች ሄርሞንንና ሜምፊቦስቴን ለመሐላታዊው ለቤርዜሊ ልጅ ለኤስድሪኤል የወለዳቸውንም የሳኦል ልጆች የሜሮብን አምስቱ ልጆች ወሰደ፣ ለገባኦንም ሰዎች እጅ አሳለፎ ሰጣቸው። በእግዚአብሔርም ፊት በተራራው ላይ ሰቀሏቸው፤ ሰባቱም በአንድነት ወደቁ። እህል በሚታጨድበት ወራት በገብሱ መከር መጀመሪያ ተገደሉ። የኢዮሄልም ልጅ ሪጽፋ ማቅ ወስዳ በመከር ወራት ጀምሮ ዝናብ ከሰማይ እስኪዘንብ ድረስ በድንጋይ ላይ ዘረጋችው፤ በቀንም ወፎች በሌሊትም አራዊት ያርፉባቸው ዘንድ አልተወችም። የሳኦልም ቁባት የኢዮሄል ልጅ ሪጽፋ ያደረገችው ለዳዊት ነገሩት። ዳዊትም ሄደ ሳኦልን በጊልቦኣ በገደሉ ጊዜ ፍልስጥኤማውያን ከሰቀሏቸው ስፍራ ከቤተ ሳህን አደባባይ ከሰረቁት ከኢያቢስ ገለአድ ሰዎች የሳውልንና የልጁን የዮናታንን አጥንት ወሰደ። ከዚያም የሳውልንና የልጁን ዮናታንን አጥንት ይዞ መጣ። የተሰቀሉትንም ሰዎች አጥንት ሰበሰቡ። የሳውልና የልጁን የዮናታንን አጥንት በብንያም አገር በጼላ በአባቱ በቂስ መቃብር ቀበሩት። ንጉሡም ያዘዘውን ሁሉ አደረጉ። ከዚያም በኋላ እግዚአብሔር ስለ ሀገሩ የተለመነውን ሰማ። በፍልስጥማውያንና እና በእስራኤልም መካከል ደግሞ ሰልፍ ነበረ። ዳዊትም ከእርሱም ጋር ባሪያዎቹ ወረዱ፣ ከፍልስጥማውያን ጋር ተዋጉ። ዳዊትም ደከመ። ከራፋይም ወገን የነበረው የሽቢብኖበም ዳዊትን ይገድል ዘንድ አሰበ። የጦርም ሚዛን ክብደት ሦስት መቶ ስቅል ናስ ነበረ፣ አዲስም የጦር መሣሪያ ታጥቆ ነበር። የጽሩያም ልጅ አቢሳ አዳነው፤ ፍልስጤማዊውንም መትቶ ገደለው። ያን ጊዜ የዳዊት ሰዎች አንተ የእስራኤል ለመብራት እንዳታጠፋ ከእንግዲህ ወዲህ ከግኛ ጋር ለሰልፍ አትወጣም ብለው ማሉለት። ከዚህም በኋላ እንደገና በጎብ ላይ ከፍልስጤማውያን ጋር ሰልፍ ሆነ፤ ኩሳታዊው ሴቦካይ ካራፋይም ወገን የነበረውን ሳፍን ገደለ። ደግሞም በጎብ ላይ ከፍልስጥማውያን ጋር ሰልፍ ነበረ። የቤተልሔማዊው የየአሪጎሪም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረው የጌት ሰው ጎልያድን ገደለ። ደግሞም በጌት ላይ ሰልፍ ሆነ። በዚያም በእጁና በግሩ ስድስት ስድስት ሁላ ሁሉ ሀያ አራት ጣቶች የነበሩት አንድ ረጅም ሰው ነበረ። እርሱም ደግሞ ከራፋይም የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳማ ልጅ ዮናታን ገደለው። እነዚያም አራቱ በጌት ውስጥ ከራፋይም የተወለዱ ነበሩ፤ በዳዊትም እጅ በባሪያዎቹም እጅ ወደቁ።